ሰላም ጤና ይስጥልኝ፣ ድ ቤተሰቦች እንዴት ከረማችሁ? ዛሬ ደግሞ አሳ በዛይት የተጠበሰ እንዴት እንደሚሰራ እናያለን። ተከታተልኝ። እዚህ ጋር የተጠቀምኩት ባህራት፣ ብላክ ፔፐር፣ የዝንጅብል ዱቄት ፋብሪካ፣ ኮርን ስታርች ወይም ደግሞ የበቆሎ ዱቄት እንዲሁም ከሞንና የኮሪያንደር ተጠቅሚያለሁ ማለት ነው። ከዛም እዚህ ጋር ሽንኩርት የተፈጨ አዘጋጅቻለሁ ሎሚ እንዲሁም ፍራሽ ዝንጅብልም በልም ተጠቅሚያለሁ። እሱም አለ እሱንም ፈጭቼ በዛ መልኩ አዘጋጅቻለሁ ማለት ነው። ከዛ በመቀጠል አሳይን በቆንጆ አድርጊ አጥቤ አዘጋጅቼ እንትንላለ ማለት ነው። ዚጋ ኦሊቭ ኦይልም ዛይትም አዘጋጅቻለሁ። ከዛ ሁሉንም ግብአቶች ሁሉንም ባህራትና ሎሚውን ዛይቱን በአንድ ላይ አድርጌ በጎርባዳ ሳላይ በደንብ አድርጌ አዋህዳለሁ ማለት ነው። አዋህጌ ሲጨርስ አሳይን በቆንጆ አድርጌ አድርቤ እዛዚ ጥርት ብሎ በንጹህ ከታጠበጤ በኋላ ያዘጋጀሁትን ባህራት በዚህ መልኩ አሳውን እንደዚህ በደንብ አድርጌ እቀባዋለሁ ማለት ነው። በቆንጆ አድርጌ ውስጡ በደንብ እንዲዳርስ አድርጌ በደንብ አድርጌ እቀባዋለሁ። ሁሉም ባህራት ውስጡ እያስገባውላ፣ ሎሚውንም ውስጡ አደርግለታለሁ። ከዛ መቀጠል ዱቄት እንደዚህ አዘጋጅና ዱቄትን እንትን እያልኩኝ ዱቄት እያስፍታው እንደዚህ እያደረግን ዛይት ቴናገልና በዛይት ጠብሰዋለሁ ማለት ነው። ከዛ እንደዚህ የሆነ በፓንጭ ሆኖ ተጠብሶልናል። በደንብ ተጠብሶ እንደበሰለልን በደንብ ፈርግ እንደዚህ እያገላበጥን በደንብ እንዲበስለልን እናደርጋለን። ከዛም በደንብ በስሎ በዚህ መልኩ ተወጣለን። በኋላ ነጭ ሩዝ ማዘጋጅና በሱ መመገብ እንችላለን ማለት ነው። በጣም ቆንጆ፣ በጣም የሚጣፍጥ አሳ ነው። እንደዚህ ደግሞ ኮርን ስታርች ወይም የበቆሎ ዱቄት ስላለ ደግሞ ደረቅ ያለ እንዲሆን ያደርገው። ሞክሩት፣ ተወዱታላችሁ። ላይክ ሰብስክራይብ አድርጎ አበረታቱኝ። አመሰግናለን።